በሁሉም አቅጣጫዎች ግብፅ ሱዳንን እየረዳቻትና ከጎኗ የሆነች ነው። ትራምፕ በህዳሴ ግድብ ዙሪያ ቢያንስ ከግብፅ ጋር የተመቻቻ እሳቤ ስላለው ኢትዮጵያን የማፈን ስራ መስራት እንችላለን የሚለው የግብፅ ባዶ ምኞት ብያ በመበጣበጥ የሚያተርፉ መሆኑን በደንብ አድርጎ ሊያሳየን የሞከረ ታላቅ የምሥራች ለቤት ፈላጊዎች በሙሉ የመሃል ከተማ መዳረሻ በሆነችው ለቡብ መብራት ኃይል በምናስገነባው ዘመናዊ የመኖሪያ መንደር ውስጥ ቀድሞ ለተመዘገበው 20 ሰዎች እስከ 35% ቅናሽ ማድረጋችንን ስንገልጽ በታላቅ ደስታ ነው ምን ይሄ ብቻ በዚሁ መንደር ውስጥ ማራኪ የተፈጥሮ እይታን ከሲቲቪው ጋር እንዲሁም ያለምንም ሽፋን በቂ የተፈጥሮ ብርሃንን የሚያገኙበት ከባለ አንድ እስከ ባለ አራት መኝታ ቤቶችን በ8% ቅድመ ክፍያ ብቻ ከሁለተኛ ፍሎር ጀምሮ እንደ ምርጫውም ። የሚያገኙበት እርሶ 40% ብቻ በሶስት ዓመት መክፈል ከቻሉ እኛ ደግሞ 60% የባንክ ብድር አዘጋጅተናል። እንዲሁም በልዩነት ለሃያ ደንበኞች ባዘጋጀነው ታላቅ ቅናሽ እንዲስተናገዱ አሁኑኑ كما ان مصر ما زالت من اكبر الداعمين للسودان እንደምታቆት ይላል። የሱዳን ትልቁ ደጋፊ እና አጋዥ ግብጽ ናት። እና ግብጽ በደንብ የደገፈች ነው የሚታወቅ ነው ለአልቡርሃን። ግን የደገፈችው መቼ ነው የሚለውን ስታዩ ሱዳን ድቅቅ ካለች በኋላ እንጂ። መጀመሪያውኑ ገና ጦርነቱ ሲጀመር ሱዳንን ብታግዝ ኖሮ፣ በትክክል የእውነት ግብጽ በደንብ ባላት አቅም ሁሉ ብትገባ ኖሮ በእርግጠኝነት ሐሚቴን መቆጣጠር የሚችሉበት ሁኔታ ሊኖር ይችላል። በጊዜ ግን ያንን የምትፈልግ አይመስለኝም። ግብጽ ሱዳን መጥፋቷ ሱዳን መውደሟ፣ ሱዳን አቅም ማነሷ በጣም ይፈልጋል በግብጽ በኩል ለምን ቢባል፣ በጠነከረች ቁጥር እና ራሷን በቻለች ቁጥር እና በተለይ መስኖ ሚኒስትሮቹ ምናምን በጣም እውቀት ያላቸው ናቸው። የእርሻ ሚኒስትሩ ምኑ የሚናገሩት ነገር በሙሉ እንደነ ፕሮፌሰር ሰይፉዲን አህመድ እንደነ ዶክተር ዑስማን ቶም ትንሽ ትንሽ እንኳን ከመርየም ሳድቅ አልመህዲ ጋር ሆኖ ትንሽ እንትን ሲል የነበረው ያሴር የሚባለው ሰውዬ ራሱ የተሻለ ነበር አቋማቸው እና እነዚህ ሙያ ላይ ያሉ ሰዎች የህዳሴ ግድብ ጥቅም ያውቁታል። ስለዚህ ህዳሴ ግድብ ምን ይጠ የፈለጉትን ቢንጫጩ እነሱ አይሰማቸውም። ስለዚህ ለእርሻቸው ውሃ መጠቀም እንደሚችሉ፣ ሌላው ቀርቶ እኮ እኛ ውሃችንን ብንፈልግ ኢትዮጵያ ላይ ማስቀመጥ እንችላለን። ኢትዮጵያን የበለጠ እናምናታለን። ኢትዮጵያ ጋር ቢቀመጥልን ይሻላል። ምክንያቱም ወደ ግብጽ ካለፈ በኋላ አይመለስም ውሃ ወደኋላ። ስለዚህ ያለው ድል ከግብጽ ጋር ገና በገንዘብ ወይም በኤሌክትሪክ መደራደር ነው። ኢትዮጵያ ላይ ግን ገና እሷ ጋር ያለ ስለሆነ መደራደር ይችላሉ። አይ እኛ በዚህ አመት ድርሻችንን አትልቀቂው ወይም ያዥልን በሆነ አይነት መልኩ ብለው ኢትዮጵያ ጋር መደራደር ይችላሉ በውሃዋ። ስለዚህ ይህንን ማድረግ እንችላለን ብለው ሁሉ የሚያስቡ በጣም ጠንካሮች ናቸው። ስለዚህ በዛ ቁመና ላይ እንዲመጡ አይፈለግም። ምክንያቱም አስር እስከ ሀያ ቢሊዮን ሜትር ኪዩብ ነው የሚያጡት በነሱ በግብጾቹ በሱዳኖቹ በደንብ ውሃውን መጠቀም ሲጀምሩ። ስለዚህ ይሄን ነገር በጣም ይፈሩታል።

እስካሁን ድረስ የምትኖረው ያለ ኢንተርኔት የለ ምናምን የሆነ የድሮ የስልሳዎቹ አገር ናት። ምንም ነገር አልረዷቸውም ለመንገድ ወይም ውሃ፣ ምንም ኤሌክትሪክም የተወሰነ ነው የሰጧቸው። ስለዚህ በዛ አይነት መልኩ እያባበሉ የተወሰነች ቁርሾ ነገር ጉርሻ ነገር እየሰጡ ግን የፈለጓቸው ጊዜ ግን ሀይ ይሏቸዋል። ወደ ኢትዮጵያም ይሁን ወደ ፈለጉት አካባቢ ማለት ነው ኢትዮጵያ ግን ሱዳንን እየደገፈች ብቻ ካይሮ ካይሮ ሱዳንን እየደገፈች ብቻ እንዳልሆነ ይገባታል። ሰው ምን ና ሸከለት ተሓሉፈን ማ ሶማል ወኤርትሪያ የፈለገችው ይልና ግብጽ ከሱማሌ ጋር ከኤርትራ ጋር አንድ ላይ ከዛ ኤርትራ ሶማሌ ከዛ ሱዳን የሶስትዮሽ ጅቡቲን በዛ በኩል የተወሰነ ሙከራ አለ ሀደፉ ልአሳሲ ተጥዊቁ ኢትዮጵያ ለልደግጢ ዐለይሃ ዋናው ዓላማው ኢትዮጵያን ማጠርና ኢትዮጵያን መጫን ነው ይላል ተጥዊቅ

አሁን ለሱዳን የቀረው ነገር ለግብጽ የቀረላት ነገር ምንድ ነው? ከሱዳን ጋር በተያያዘ መጀመሪያ ሱዳን እንዲረጋጋ እድሉን መጠበቅ ብቻ ነው። ከዛ ለትልቁ እንቅስቃሴዋ የሚያመቻት የሆነ አቋም ላይ እስኪመጣ ድረስ መጠበቅ ነው ይሄ

አሜሪካ እንትን ላይ እስካለ ድረስ ይላል ግን ያው ትራምፕ እራሱ አሁን ሌላ ነገር እያወራ ነው። በሱ በግብጽ حيث يوصف بانه داعم لمصر في ملف سد النهضة ምንም ቢሆን ይልና ትራምፕ በህዳሴ ግድብ ዙሪያ ቢያንስ ከግብጽ ጋራ የተመቻቻ እሳቤ ስላለው በተለይ ኢትዮጵያኖቹ እንደምታውቁት በትራምፕ ጊዜ ነው ባለፈው ፕሬዚዳንት በነበረበት ጊዜ በመሀል ጆ ባይደን መጥቶ አረከሰበት እንጂ እሱ በነበረበት ወቅት ነው፣ ኢትዮጵያም ሌሎችም ሱዳንና ግብፅም ተቀምጠው ድርድሩን ያደረጉት በሱ መሪነት ነበር። ስለዚህ በእሱ እሳቤ ያው እሱ የመራው እሱ ያጸደቀው እሱ የፈለገው ነገር በሙሉ ኦኬ ኦኬ ተብሎ ማንም ሰው እሺ እንዲለው ነው የሚፈልገው። እስካሁን እያመፁበት ያለው እንደ ኢትዮጵያ ቻይና፣ እነዚህ ሰዎች ናቸው። እስካሁን ግን አሁንም ቢሆን ብዙ ነገሮችን አደርጋለሁ ብሎ ያላቸውን ነገሮች ያደረገ ሰው አይደለም። በመሰረቱ ግን ደግሞ ግብጾች ያው ተስፋ መቼም አይከለከልም። ተስፋ ጥለውበት ወቃደት ኢዳረቱ ጁሁድ ወሳጠተን ፊ ሀዛል መለፍ በዚህ ጉዳይ ላይ የእሱ አስተዳደር ምን ያህል ትልቅ የሆነ ስራ እንደሰራ እና የሚቻለውን የማቀራረብ ስራ እንደሰራ ይታወቃል ይለናል። ይሄኛው ሌላው እንግዲህ የትራምፕ ላይ ተንተርሶ ከሱዳን ከኤርትራና ከሱማሌ ጋር ኢትዮጵያን የማፈን ስራ መስራት እንችላለን የሚለው የግብጽ ባዶ ምኞት ብየዋለሁ። ሌላ አንድ በመሀል እንድታዩት ምፈልገው ከዛ በፊት ግን ሁላችንም በተሻለ መጠን ይህንን ቪዲዮ ብዙ ወንድሞችና እህቶች እንዲያዩት ሼር ማድረግ አንርሳ። እንደዚሁም የጎፈንድሚያችን ፊትለፊት እዚህ ተቀምጦልናል። እሱን አሁንም በድጋሚ እዚሁ ጋር እንትንላችኋለሁ። ቴሉባባም የሁልጊዜ እየለጠፈችው ነው። ስለዚህ ሁሉም ዘዴ መጠቀም ትችላላችሁ። ጎፈንድሚ ዜልና፣ ካሻፕ እንደዚሁም ፔፓል፣ እነዚህን ሁሉ ተጠቅማችሁ መርዳት ትችላላችሁ። የኢትዮጵያ ንግድ ቁጥር ደግሞ 1 ሚሊዮን 9905። በተቻለን መጠን ይህንን የጎፈንድሚ ነገር አንድ እልባት እንስጠው እና በጊዜ እንሻላ ጨርሰን ቶሎ እንዲደርስ እናደርግ፣ አደራ ላለሁኝ። በዚህ አጋጣሚ እስኪ የተወሰኑ ወንድሞችና እህቶች ስላስገቡ እሱን ላመሰግን እፈልጋለሁኝ። ኦኬ። አቦነ ሽፋው አቦነ ሽፋው ሁለት መቶ ዶላር አናኒመስ ሰው ወይም ስሙ እንዳይጠራ የፈለገ ሰው ሁለት መቶ ዶላር አቤል ከበደ መቶ ዶላር ፣ ጸጋዬ ተሰማ ሁለት መቶ ዶላር። እነዚህ ናቸው እንግዲህ ለጊዜው አፕዴትድ የሆነ የሚታየኝ። እንግዲህ ሁላችሁም በተቻለ መጠን እያስገባችሁ እባካችሁን እና እንደዚሁ በእንትን ላይ ያስገቡ ሰዎች አሉ፣ እነሱንም ባመሰግን ደስ ይለኛል። ከይቅርታ ጋር አንድ ጊዜ በኢትዮጵያ ንግድ ባንክ አንቺን ልማ ደስ የሚል ስም። አንቺን ልማ ግርማ ያየህ ይራድ አምስት ሺህ በኢትዮጵያ ብር። እንደዚሁም ሌላ ሳርቱ ሀምዛ አብደላ ወይም ሳሪቱ ሐምዛ አብደላ አምስት ሺህ የኢትዮጵያ ብር አስገብተዋል። በጣም አመሰግናቸዋለሁ ወንድሞች እህቶች። እንደዚሁም ደግሞ በእንትን ላይ በዜን ላይ ዱላ አባዱ 50 ዶላር ቴንክ ዩ በጣም አመሰግናለሁ። እሸቱ አመዴ መቶ ዶላር። ስለዚህ ዱላ እና እሸቱ አምዴ 50 እና መቶ ዶላር። ሌላው ዮሴፍ ሃይሌ መቶ ዶላር። ገዛኸኝ ትላንት ነው ገዛኝ መኩሪያ 50 ዶላር። እነዚህ ወንድሞች እህቶችን በጣም ላመሰግናቸው ወዳለሁ። እስኪ ይህንን ቪዲዮ ደግሞ እናያለን። ታላቅ የምሥራች ለቤት ፈላጊዎች በሙሉ የመሃል ከተማ መዳረሻ በሆነችው ለቡብ መብራት ኃይል በምናስገነባው ዘመናዊ የመኖሪያ መንደር ውስጥ ቀድሞ ለተመዘገቡ 20 ሰዎች እስከ 35% ቅናሽ ማድረጋችንን ስንገልጽ በታላቅ ደስታ ነው ምን ይሄ ብቻ በዚሁ መንደር ውስጥ ማራኪ የተፈጥሮ እይታን ከሲቲቪው ጋር እንዲሁም ያለምንም ሽፋን በቂ የተፈጥሮ ብርሃንን የሚያገኙበት ከባለ አንድ እስከ ባለ አራት መኝታ ቤቶችን በ8% ቅድመ ክፍያ ብቻ ከሁለተኛ ፍሎር ጀምሮ እንደ ምርጫውም የሚያገኙበት እርሶ 40% ብቻ በሶስት አመት መክፈል ከቻሉ እኛ ደግሞ 60% የባንክ ብድር አዘጋጅተናል። እንዲሁም በልዩነት ለሀያ ደንበኞች ባዘጋጀነው ታላቅ ቅናሽ እንዲስተናገዱ አሁኑኑ። ሰድ ና ሸል ባል ልዕላሚን ልመስሪይን ህዳሴ ግድብ የግብጾችን ሚዲያ በጣም ቢዚ ያደረገው ነገር ነው።

ከዛ በኋላ የሚገርመው ይልና፣ የሚያቀርቡት የዜና ሁኔታ በጣም የተጠና ነው ይላል። ይሄም እየቀለደባቸው ነው፣ እያሾፈ ነው። በጣም የተጠና እና የተረጋገጠ ነገር የሚያወሩን ይልና እንትን የእነሱን አሁን አንዳንድ እንደ ምሳሌ የሚሰጡትን ነገር ያመጣልናል። አንዷ ምን ትላለች? የኢትዮጵያ የኦሮሞ ሰዎች ስልሳ በመቶ ናቸው። መጀመሪያ አርባ በመቶ ነው የሚል ድምፅ ያሰማናል። አይደለም ስልሳ በመቶ ነው የሚል ድምፅ ያሰማናል። አስቡት፣ ቁጥር ሲበጥሱ ምንም ችግር የለባቸውም። የሙቃብል አርቢ ፊልምየር ኦሮሞ። አዎ ይሄ ደግሞ አንድ የሞተ ሰው ነው፣ አላህ ይርሐመው። እሱ ሃኒ ረስላን ይባላል። እሱ ደግሞ አይ አርባ በመቶ ናቸው ይላል

አዎ ያኛው ደግሞ የኢትዮጵያ ህዝብ ወደ ዘጠና ሚሊዮን ይደርሳል ይላል። ይኸኛው ሰማንያ ሚሊዮን ይላል ላል ሚሊዮን ይላል። አልሽ አልአርቃም ለምን ቢያንስ ቁጥር ላይ አትስማማም? የትኛውን ቁጥር እንውሰድ ነው የሚላቸው የቁጥር ነገር ነው። ግን ሌላው እንዴት እንመናችሁ ደግሞ በጣም የሚገርመው የኢትዮጵያን ታውቁታላችሁ የኦሮሚያ ባንዲራው ጥቁር ነጭ ምናምን፣ ከዚህ በፊት አሳይቻችኋል። ልክ እሱን ደግሞ በያዙበት ቁጥር የግብፅን ይዘዋል ብለው ሲያሰሩ ነበረ። እንትኑ ላይ ጭራሽ እኮ የባንዲራችንንም ይዘው ሰልፍ ወጥታችኋል ብላችኋል ይላቸዋል። እና በኢትዮጵያ በኩል በጣም ጠንካራ የሆኑ ተቃዋሚዎች ስላሉ ማንም

ግን ይሄ ሰልፉ የነበረው ራሱ ማለት ነው ሰልፉ የነበረው በካይሮ ነው። ግን እንዴት አድርገው አዋሃዱት ማለት ነው ኢትዮጵያ የተደረገ ሰልፍን ፎቶውን ብቻና የተወሰነ ምንድነው ስሙ ማንድረ የሚባለው ባንዲራ። ግን በመሰረቱ ራሱ ግብጽ ላይ እንዴት ሰልፍ አደረጉ ሲባል ያው ልክ አሜሪካ ላይ ምናምን ሰልፍ እንደምናደርገው

በሰው በደል አገር ላይ በመበጣበጥ የሚያተርፉ መሆኑን በደንብ አድርጎ ሊያሳየን የሞከረ ቪኒን ይሄ የፈለገው ምንድን ነው? ተቃዋሚ ነው፣ እሱ ራሱ መንግስት የግብፅን ተቃዋሚ ነው። ምን ያህል በውሸት ለምሳሌ ሌላ ጊዜ የተደረገ ሰልፍን ለሌላ ጊዜ ወስደው እንዴት እንደሚጫወቱበት ነው ለማሳየት የሞከረው። ግን በዛ ውስጥ ግን ምን እናያለን በትክክል የውሸትም ይሁን የእውነት ነገር እየጠሩ ጦርነትም ይሁን ሰልፍ እያመጡ ኢትዮጵያ ላይ ምን ያህል እንደሚያሴሩ ነው። ታላቅ የምሥራች ለቤት ፈላጊዎች በሙሉ የመሃል ከተማ መዳረሻ በሆነችው ለቡብ መብራት ኃይል በምናስገነባው ዘመናዊ የመኖሪያ መንደር ውስጥ ቀድሞ ለተመዘገቡ 20 ሰዎች እስከ 35% ቅናሽ ማድረጋችንን ስንገልጽ በታላቅ ደስታ ነው ምን ይሄ ብቻ በዚሁ መንደር ውስጥ ማራኪ የተፈጥሮ እይታን ከሲቲቪው ጋር እንዲሁም ያለምንም ሽፋን በቂ የተፈጥሮ ብርሃንን የሚያገኙበት ከባለ አንድ እስከ ባለ አራት መኝታ ቤቶችን በ8% ቅድመ ክፍያ ብቻ ከሁለተኛ ፍሎር ጀምሮ እንደ ምርጫውም የሚያገኙበት እርሶ 40% ብቻ በሶስት ዓመት መክፈል ከቻሉ እኛ ደግሞ 60% የባንክ ብድር አዘጋጅተናል። እንዲሁም በልዩነት ለሃያ ደንበኞች ባዘጋጀነው ታላቅ ቅናሽ እንዲስተናገዱ አሁኑኑ።